ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማህበረ ቤተሰብ እንዴት ናችሁልኝ? በድጋሚ በሌላ ቪዲዮ ከስንት ቆይታ በኋላ መጥቻለሁ ማለት ነው እና እንዴት ናችሁልኝ? ሰላም ናችሁልኝ ወይ? እንደምታዩት እንግዲህ በጣም የሚገርም ነገር ነው ፍቅርዬ ታግታለች የሚል አዲስ ነገር አለ ማለት ነው። እንግዲህ ላልሰማችሁ ላላያችሁ እኔ እኮ ማን ነው ያገታት? እንዴት ታገተች? መቼ ታገተች? የሚለው የሚገርም ነው ማለት ነው። ቪዲዮውን እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ ከሆናችሁ ለቻናሌ በኮሜንት እንዲሁም አስተያየት እንዲሁም ሰብስክራይብ አደርጉ ማለት ነው እንግዲህ ምንድን ነው የሰው ልጅ እንደምታዩት በአንዱ ደስታ፣ በአንዱ ሐዘን፣ በአንዱ ብዙ ነገሮች ይከሰታሉ። ህይወት እንግዲህ እንደዚህ እናት ቁልቁለት፣ አቀበት፣ ሽቅበት ናት ማለት ነው። እንግዲህ ፍቅርዬ በብዙ ታሪኮች፣ በብዙ ፈተናዎች አልፋ አበቃ አብላ ደግሞ ዛሬ እዚህ ስትደርስ የሚፈታተናት ጥላቷ በስቷል ማለት ነው። ጥላቷ ማነው? ከየት መጣ? እንዴት መጣ? ለምን ተተናኮሯት? የሚባለው እንግዲህ አልታወቀም። ወላኪም በራሷ ጋርዶች ታግታለች። እነሱን የላካቸው ማንነው? ጉዳዩ ምንድን ነው? ምን እንደፈለጉ እራሱ የታወቀ ነገር የለም። ወላኪም ፉፉ ለሷ ብሎ ከጋርዶች ጋር ተጣልቷል። እንደምታዩት ክርክር ላይ ጠብ ላይ ናቸው። እንግዲህ መጨረሻው ምናይ ይሆናል። እሷ ባላወቀችው እና ባላሰበችው በተዘናጋችበት ሰዓት ነው ይሄ ነገር የተፈጠረው ማለት ነው። መጨረሻው ምን ይሆን? ይሄ ምክንያቱ ምንድን ነው? ከኋላ ያለው ጉዳይ ለምን በዚህ እንደሆነ የምናየው ይሆናል፣ የሚጠራ ይሆናል። ከተጣራ በኋላ የምንሰማውን አዲስ ነገር እላችሁ መመጣ ይሆናል። ለጊዜው ያለው ይህ ነው መረጃ ማለት ነው። ግን እንዴት እንደዚህ ከሆነ አላውቅም። ብቻ ማንም ላይ አትደርስም፣ ሰው ላይ አትደርስም። ሰው ደስታ የሚያስደስታት እንዲሁም የልጅ አዋቂ ጠንካራ ነገም ተስፋ አድርጋ ከውድቀቷ ተነስታ ትናንትን ወደ ኋላ ትታ ለዛሬ እየኖረች ለነገ እየተራመደች ያለች አንድ ምስኪን ልጅ እንዲህ መፈታተን አስፈላጊ ነው ብዬ አላስብም ለማናቸውም አስተያየታችሁን እናንተም የተሰማችሁን ስሜት በኮሜንት አስቀምጡ ምን ይሆን እንዴት ይሆን እንግዲህ አብረን የምናየው ይሆናል የሚፈጠረውን ነገር ማለት ነው ውዶች እኛ ሰዎች ስንባል ፈተና ያጣንም ማለት ነው። ወዳጅ እንዳለን ሁሉ ጥላትም ይኖረናል። እንዲሁም የሰው ልጅ ሲቀየር ሲያድግ ሲነሳ የሰው መውደድ ሲያገኝ ጥላት ይበዛበታል። ለይሄ የታወቀ ነው። ለጥላት ደግሞ ጆሮና ጆሮና ልብ አይሰጥም ማለት ነው። እንግዲህ ይህንንም አልፋ ደግሞ ነገሮቹ ታሪክ የሚቀየሩበት ቀን ይመጣል ብዬ ተስፋ አድርጋለሁ። ምንም ጥላት ቢበዛም ወዳጅም ደግሞ በዛ ልክ አላት ማለት ነው። በብዙዎች ዘንድ ተወዳጅ እንደሆነ ታውቃላችሁ። ሁላችሁም ተወዷታላችሁ። እንቆልጅ ናት። እንግዲህ ፍቅርዬ አይዞሽ፣ ይሄ ሁሉ ለበጎ ነው። እጅ መስጠት የለብሽም፣ ጠንካራ መሆን አለብሽ። ፈተናዎች በተደራረቡብን ቁጥር እኛ ሊያጠነክሩ ነው የሚገባው እንጂ እጅ ልንሰጣን አይገባም እንላለን።